ሰላም ሰላም፣ ውድ ነው የተከበራችሁ የእኛ ቤተሰቦች፣ እንዴት ናችሁ? እኮ ስታመጣት ነው እንትን፣ እንዴት ነው? ጠንከራለች ወይ? አይ፣ ብዙ እንደዚህ ምጧ በደንብ አልመጣም። የሆነ እመብ ነገር እንደዛ መሰለኝ።

ያው የምትወልድበትም ሰዓት ቀርቧል እና ግን እዛ እናትዬው አላወቀችም ማብራር እንዳይመጣል እንደመጣ ሌላ ችግር እንዳይፈጠር ችግር የለም ኧረ ደስ ይላችኋል እንጂ አንተ ሌላ ሰው ያስፈልጋል ትላልቅ ሰው ወደ አብርሽ እናትና አባት እንደውላለን ቆይ ትንሽ ይረጋጋ ነው ጋሺ ካልሆነ ወይ እናቱ እመጣለች አይሻልም ወይ ጋሼ ወይ እናቱ ብትወጣ፣ ኧረ ይመጣል ሁሉ በዚህ ላሊት፣ ሁሉንም ከምረብሽ ብዬሽ ነው እኮ። እናንተ ጋር ገረዳው እሺ። እኔ እኮ ግራ ገባኝ። ምን እሺ፣ እንገዛዛው ነው ማለት። የሚገዛዛ ነገር እኔ ምን አውቃለሁ። የሚያስፈልግ እናትዬ እኮ ብትወጣ አሪፍ ነበር። እሱ ነገር ቶሎ የሚያስፈልገው ነገር እና መጣጣ ነበር እኮ መጠቅለያ ምናምን፣ ልጁ መጠቅለያ ምናምን ያስፈልጋል። አንድ ሴት እኮ ቢኖር ጥሩ ነበር፣ ማለት የሚያስፈልገው ነገር ይነግሩ ነበር። አይ እንደዛ ነው። የብራዘር ልጅ ቆይ ትክክለኛ ነው። ውሸት ይባላል ምናምን በመጀመሪያ ጊዜ ስለሆነ ነው፣ ብዙ ሰው ስለምናይ። ከሁለት ቀን ከሶስት ቀን በኋላ ነው እንደዚህ ተጨንቆ ተጨንቆ የሚውሉት። አብርሽ ግን ቆየ። አቢ ምን ያደርጋል? አይ ስለዚህ ድጋሚ ደግሞ ሌላ ችግር እንዳይፈጠር ይፈጠራል። የሚፈልጉት ነገር እኮ ነው አብርሃም አጠገቧ መሆኗ እሷም አስፈልጋል። እሱማ ነው ግን፣ በዚህ ሰዓት አሁን ምናምን ማየት አለበት ገብቷል። ላትረዳው ትችላለች። ምናልባት በዚህ ሰ ሌላ ነገር ልታወረ ስለምችል ሌላ ከሚያወሩ የትኛው ነገር ይችላል

ይህ የሚጠጣ ውስጥ አምጥላት ከውጭ አ ጠለሽምን ጣሽ ሚሪንዳ እና ቦሚት እያደረጋት እኮ ነው። ጣሻ የሚጠጣው የጠጣው ነገር ቦሚት እያደረገሽ ነው

አንተ የምትወልድ እኮ ነው ተመስሎ፣ ጉድ እኮ ነው። እንትን አለው እንዴ? ዱቄት አለው።

ወይኔ፣ እንዳትሰጪው እንዳይጣጣብኝ። የትኛው በኩል? የትኛው በኩል